ሰላም ናችሁ፣ ሰላም ናችሁ። እንዴት ናችሁ? እርጉዝ ነኝ እና ሸክላ ጥብስ አምሮኛል። እርጉዝ ነሽ? አዎ። ምን ነው

ኦው ማይ ጉድነስ ያ ብሮክ ሞተ። አረ ብሩክ አይደለም፣ ብሩክ ዱባለማ። አሁን እኮ መቶ ይደበኛት ቃንቄ ቃንቄ በደጉዬ ነው። ቆይ እኔ የምለው መቼ ሞተ? ያው አሁን የተቀመጥ ነው፣ አርባው ነው። አርባ ሰዓት እና ለምን ተቀምጣችሁ? እንደ አርባ ሰዓት እኮ ማለት እኛ ሀገር ላይ በሰዓት እንኳን ፊፍቲን ዳላር ቢከፈል ኮ ወደ ስድስት መቶ ዶላር የምትሰራበት ሰዓት ነው። ላይክ በጣም ብዙ ሰዓት ነው። አይ አርባ ቀኑ ነው። ምን አርባ ቀን ይነሳል ተብላችኋል? እን ከማ ውስጥ ነው የገባው? ምንድን ነው አርባ ቀን ሙሉ ምን ትሰራላችሁ? ወደ ስራ ትሄዱ? ኧረ አይደለም ኧረ አልተባልም። ይነሳል ሰው አይደል? የቀበር ነው ለዛ ነው ለዛ ነው። እውነቱን ነው የምነግርህ። ይገርመሃል እሱ ራሱ እንደዚህ ብሮክ ሆኖ የሞተው ማለት ነው። በየለቅሶ ቤቱ አርባ አርባ ቀን ሲቀመጥ ነው እርግጠኛ ነኝ። ለዚህ ነው ድሃ የሆነ ነው። ወንድሜ ከመጣህባት ሀገር አንፃር ነው መሰለኝ የምትናገረው ነገር በጣም ጥሩ። ምንድን ነው መሰለኝ ይኸውልህ፣ እኛ ምዕራባዊያኖች የምንባለው፣ ዌስተርኖች ሀብታም የሆነው ካልቸራችን ውስጥ አንዱ ምንድን ነው? ግልጽ መነጋገር ነው። ግልጽ ነው የምናወራው። በቃ ለዛ ነው፣ ገባችሁ አይደል? እዚህ ደግሞ ግልጽ ግልጽ የምንነጋገረው ይገርመሃል፣ ልንደባደብ ስንል። ገባኝ ገባኝ ገባኝ አጌረ ለምሳሌ ስለ አንተ ግልጽ ነገር ልንገረኝ። በጣም ነው ግልጽ የምንናገረው። አሁን አንተ አልተቀበልክም እንጂ አሁን ሬሳ ነው የምትመስለው ማለት ነው። አለባበስህን ው ካልሲህን ው ካልሲ፣ ቲሸርት በጣም ያስጠለው፣ ገርጥተሃል። ድሃ ዩ ብሮክ አይደል? ምን አባን ያልክ እንዴ? ውሳ ምን ሆነህ ነው? ነግሬሃለሁ እኮ እዚህ ግልጽ ግልፁን የምንነጋገረው። ልንገባደብ ስንል ምንድን ነው ያልከው? እስቲ ከመገኝ ፕሌይስ ምን አድርግ ነው የሚለኝ የሰውዬው፣ በዚህኛው በኩል ድገመኝ እያለ እንደዛ ነው። ዝ ማገርነስ እንደ ብሩክ ሁላ እናንተ፣ አቤል እኮ ናይን ዋን ዋን ድሆች ናችሁ ብሮክ ናችሁ እናንተ። ሰውዬ የምን ብሩክ ብሩክ ነው የምትለው? እኔ አስራት ነኝ። የልብ ተግባር ወይ ስራ ምንድን ነው እባክህ አስበ አስበ እሺ፣ እባክን አስበ። መልስ መምታት የአባቴ አምላክ ይምታ። ሲመታ ምን እያደረገ ነው? ድም ድም ይላል። እባክህ ፈጣሪን ታውቃለህ? እስኪ ለፈጣሪ ብለ አስብ ድም ድም ሲል፣ እሺ፣ ምን እያደረገ ነው? ይዘለል ወይ? አይ የልብ ስራ። አዳምጠኝ አዳምጠኝ። እሺ፣ የልብ ስራ ደም አዘዋወር ነው። እሺ እሺ፣ ልባችን ስራ ቢያቆም ምን እንሆናለን? እባክህ እንደው በፈጣሪ እጅ ያለው አስበህ መልስ። ልባችን ስራ ቢያቆም ምን እንሆናለን? ስራ ቢያቆም እንናገዳለን። የልብ ስራ ምንድን ነበር ያልኩህ? ስለዚህ ልባችን ስራ ቢያቆም ምን እንሆናለን?

ምንም አይደለም። አዎ፣ እንትና ነው ያንቺ አማርኛ በጣም ቀላል ነው። ቀላል ነው። አዎ፣ እንዳለ እውነት ነው። ከአንድ ጀምሮ እስከ አስር፣ እውነት ነው። እኔ ውሸት አልወድም፣ ለዛ ነው። አዎ፣ ኦኬ። ስለዚህ ወደፊት ውሸት አይመጣማ። አይመጣም። ሁሉም ነው። ሁሉም። አዎ፣ በጣም ደስ ይላል።